ሀሳብ የመጣው በአንድ ጊቢ ውስጥ አንድ አይነት ኑሮ እየኖርን አንድ አይነት ምግብ እየተመገብን መገብን እንዴት ይሄ ሁሉ የተለያየ ባህሪ መጣ ኬትስ መጣ እንዴት ሊፈጠር ቻለ የሚለው ግርምታን በውስጣችን አጭሮ ምን ምን ካራክተር አለ የሚለውን እሱን ለማየት ተነሳን ማለት ነው። የእኔ ካራክተር የነበረችው አናኒመስ ነው። አናኒመስ በመሰረቱ እንደሚታወቀው፣ አናኒመስ ማለት የማይታወቅ ኮንፊውዝ የሚያደርግ ለሰው ግር ያለ ፎር ኢንስተንስ ለምሳሌ እኔ አሁን አለባበሴ አይነታችሁ የምትገምጡኝ ና የተወንጉት ነገር ምናምን ነገር ለሰው ግልጽ አደለ ላይክ እንደየሰው እንደየ አለባበሴ የተረዳ ረዳዳለሁ ና ሰውም የኔ ገጸ ባህሪ ነበረችው አናኒመስ ወይም ማትታወቋ ወይ ደግሞ ዲስከቨር ልትደረግ ያችን የምትፈለገው ካራክተር ነበር። የተከልኳት ካራክተር መገለጫዋ ብዙ ጊዜ ለትምህርቷ ብዙ ኬር አትሰጥም፣ ክላስ አትገባም፣ ትቀጣለች። ኬርለስ ናት፣ ላለባበሷን ኬርለስ ናት። የምትመጣው ለፈተና ጊዜ ብቻ ነው። በቀረብኳስ ወይም በአማርኛ ታዋቂዋ ተወዳጇ እና ካይንደ ቀበጠዋ ልጆ ነው ማለት ነው። አላማው ምንድን ነው? በዚህ ካራክተሮች ውስጥ ሰዎች እኔ ማን ነኝ የሚለውን እንዲረዱ ወይም ደግሞ እኔ የትኛው ውስጥ መመደባሉ የሚለውን እንዲለዩ የሚፈለግ ነው። እኛ ግቢ ውስጥ የሚገኙ ሮማንቲክ ካፕልስ ወይም የፍቅረኛሞች ነው የወከልነው። ሚ ፐርሶናሊ የነዚይት ነገር ውስጥ የለውበትም፣ ግን ኮቻችን በጣም አሪፍ ነበረ። በደንብ ፐርፎርም እንድናረግ እና ካራክተሩ እንድናወጣ በጣም ረድቶናል። በሁለታችን መሀልም የበለጠ ኬሚስትሪና ቅርበት ነው። አንታዋወቅም ነበር፣ አሁን ግን በደንብ ተተዋወቅን። ጓደኞች ሆነናል። ያገኘውበት ነገር ያው እንደ ግቢ ተማሪ አብዛኞቻችን እንተዋወቃለን። ምን አይነት ካራክተሪስቲክ፣ ምን አይነት ተማሪዎች፣ ምን አይነት ባህሪ እንዳላቸው ብዙ እናውቃለን። ነገር ግን አዲስ የሆኑ ወጣ ያሉ፣ የተለመዱ የተለያዩ አይነት የግቢ ተማሪ ባህሪያቶችን አይቼበታለሁ። ወደ አስር የሚሆኑ ካራክተሮችን ነው የመረጥነው። ይህንን ካራክተሮች ስንመርጥ ጊዜን ከፈተና ጋር ከሌሎች ነገሮችም ጋር አይተን ከትምህርታችን ጋር በማይስተጓጎል መልኩ በአንድ ወር ውስጥ የምንችለውን ያክል ዳታ ሰብስበን መርጠናቸዋል ማለት ነው።

እኔ ማየት የቻልኩት ምን ያህል በተማሪዎች መሀል ያለው ዲፍረንስ ግቢ ስንመጣ ከለመድነው ኤንቫሮንመንት ወተን የመጣ ነው ና ምን አይነት የተለያየ አይነት ተማሪዎች ሰዎች እንዳሉ ኢቨን ኢፍ እኔ አሁን ከሌላስ ካራክተርን ወክዬ ገብቼ ቢሆን ቢሆን ዳዳዝ ሜክ ዲፍረንስ ኢዱኬሽናል ሰዎች፣ የተለያየ ባህሪ ያላቸው እና ደግሞ ተቻችለንም እንድንኖር የሚያደርገው ግቢንም ከሌላው እስከዛሬ ስንማርበት ከነበረው ለየት የሚያደርገው ይሄ ነገራችን ነው እና በቃ ዲፍረንት ባህሪ እንዳለን የተረዳውበት ባህሪ የታዩት ካራክተሮች በብዛት ምንድነው ሰው እስኪናገር ድረስ ላይጠብቅ ይችላል። ካራክተሮቹ እንዲያሳዩ የተፈለገውና ያሳዩት ነገር ምንድነው? በእነሱ በአለባበሳቸውና በአቀረባቸው ምን ይመስላሉ? እንዴትስ ይቀርባሉ? የሚለውን ነው ለማሳየት የጣረው አገኘሁበት ብዬ ራሴ ፐርሶናሊ ስናገር አንደኛ ነገር ኮንፊደንስ ከሰው ከዚሁላ ሰው መሀል ቀርቦ ያቺን ካራክተር እኔ ባልሆንም፣ ግን ያችኛን ካራክተር ይዤ እንዲ ሲሄድ ራሴ ያለኝን ኮንፊደንስ በደንብ አጎለበትኩበት እና ደግሞ ከዛ ውጪ ደግሞ ኤክስፒሪንስ አለ ከቲሜቶች ጋር ሼር ያደረኳቸው ኤክስፒሪንሶች ማለት ነው እና እዛ ገብተን ደግሞ ስንሰራ ኮሚኒኬሽን አለ ኮሚኒኬሽን እስኪሌንም ሚ ፐርሶናሊ አዳብሮልኛል። ኮሪዮግራፊ እንዴት ስነስርዓት እንዴት እንደምን ኮሚኒኬት እንደምታደርግም እና ዌ ዋክ የምናደርግበት ወይ እንዴት ኦዲየንስን ካች ማድረግ እንዳለብን እና ፐርፎርም ስናደርግ ሮማንቲክ ካፕልስ እንዴት ነው ዩኒቨርሲቲ ላይ ፐርፎርም የሚያደርጉትን ነገሮች እነሱንም ለማሳየት ሞክረናል። ሁላችንም ዩኒቨርስቲ ውስጥ የተለያየ አይነት ባህሪ እንዳለን ዳይቨርሲቲ እንዳለን ልክ እንደ ርሄር ልክ እንደ መታችን ሁሉ የተለያየ እንደሆነ እዚህ ላአንጥተን ለማሳየት የሞከርነው ነገር ፋሽን እንደ ፋሽን ብቻ ልብስ ብቻ አይደለ አለመሆኑን ገጸ ባህሪ መሆኑን ተላብሰናቸው የምንኖረው አኗኗር በየቀኑ ላይ ኢፌክት ይኖረዋል። እና እነዛን ኢፌክቶች በልብሶቻችን፣ በአካኋናችን፣ በካራክቴሪስቲክ ፋሽንን እንደ ግቤ ተማሪ ለመግለጽ ነበር የሞከርነው። ዩኒቨርሲቲ እንደ ትንሹ ሀገር ነው ብዬ አስባለሁኝ። እና ዩኒቨርሲቲ ውስጥ የተለያየ አይነት ባህሪ ስላለን ያንን ባህሪ የመጣንበትን የኖርንበትን ባህሪ መረዳትና እሱን ማወቅ ለእኛ አብሮ ለመኖር በጣም ጠቃሚ ነው ብዬ አስባለሁ። ተማሪዎቹ አብዛኞቹ ካገኙት ገጸ ባህሪ ጋር ተቃራቢ የሆኑ ሳይሆኑ ፍጹም የተለያዩ ሆነው ነገር ግን ያንን ገጸ ባህሪ ለመለማመድ የተለያዩ ጊዜያቶች፣ የተለያዩ ሪሀርሳቶችን በተለያዩ ክፍሎች ውስጥ ኦፕን ክላስ ባገኘን ቁጥር ሄደን ፕራክቲስ እያደረግን ያመጡትና ያዳበሩት ስኪል ነው። ሌሎቹ በሚያዩበት ሰዓት 100 ፐርሰንት ፋሽን ላይ ሳይሆን ከትምህርቱ ከፋሽኑ ፍላጎቱ ካላት ከሱ መሆን ትችላለች። በዛ ላይ ደግሞ ስማርት ሆና ያላትን ነገር ማሳየት ትችላለች፣ እራሷን ማውጣት ማለት ነው። ከዛ በዚህ የፈለገችው ነገር ቦታ ትደርሳለች ብዬ አስባለሁ። ለምሳሌ ከዚህም ብንወጣ እና አሁን እዚህ ስንመጣ ምንድነው ልዩነቱ? ፎር ኢንስተንስ ግቢ ላይ ሲሆን ላይክ እያንዳንዳችን የምንለብሰው ቀን በቀን የምንለብሳቸውን ልብሶች ነው ወይም ደግሞ ባህሪያችን ተላብሰን ነው እየተጫወትን የነበረው። ነገር ግን ይህ በውጭ ምናምን ነገር ስናየው ግን ልብስ ይሰጠሃል፣ ያንን ልብስ መስለህ ኑር ነው። ይህን ጋር ግን እኛ የምንኖረውን ነገር ለሰው ማሳየት ነው። ከሞዴሊንግ ስልጠና ውስጥ በጣም ብዙ ነገር በራስ መተማመን፣ እንዲሁም ደግሞ የተለያዩ ባህሪያቶችን በተለያዩ ተማሪዎች ተወክሎ ያንን ያንን አግኝቼበታለሁ። ከዚህ ሾው እዚህ ግቢ ውስጥ በጣም ብዙ አይነት ተማሪዎች እና የተለያዩ ፐርሰናሊቲ እንዳላቸው እንደገናም ሁሉም የራሳቸው ዩኒክ የሆነ ፐርሰናሊቲና ካራክተር እንዳላቸው ነው የተረዳ ነው ማሳየት የምፈልገው ትራይኒቲንግስ የበለጠ ኮንፊደንት ለመሆን የበለጠ ከካምፈርት ዞናቸው ለመውጣት እና አዲስ ነገር ለማድረግ የሆነ አንፕሪዲክተብል ነገሮች ያመጣሉ። ቀጣይ ምናማብሳት የፈለግ ነው ምንድነው ዩኒቨርሲቲውም በተለያየ መልኩ እየተቀያየረ ስለሆነ የሚመጣውን ተማሪ እየተቀየረ ጊዜውም እየዘመነ ስለሆነ ይሄ ካራክተር ይቆያል ማለት አይደለም። ይህ ካራክተር የነበረ ቢሆንም ነገር ግን በተወሰነ መልኩ ኤክስቴንቱ ሊቀየር ይችላል፣ መጠኑ ሊለዋወጥ ይችላል። ሁኔታው የተለያዩ የሚለዋወጡ ነገሮች ይኖራሉ። እሱን ጨምረን ከተጨማሪ የዲዛይኖች ስራንጋን ለመስራት በአዲስ ሁኔታ መስራት አስበናል። በፋሽን ኢንዱስትሪ እኔ ያው የራሽያ የሞስኮው ተማሪ ነኝ። እዛም በጣም ፋሽኑ ላይ ብዙ ይሰራሉ። ያንን ስራ ተማሪዎች ላይ እንዲሰሩት እያበረታተን የተለያዩ ስራዎችን ሰርተናል እና ካራክተር በራሱ ይሄ ባህሪ የሚባለው በዓለማችን አራት ባህሪያት አሉ። አራቱ ባህሪያት ደግሞ ሶስት ንዑሳን አሉት ይባላል። ሶስቱ ሲጨመሩ አስራ ሁለት እና ያ ባህሪያት ለሰው ልጆች የተሰጠ ቋሚ ባህሪ ነው። እና ያንን ባህሪ መጥፎና ጥሩ የሚያደርገው ያው የሰው ልጅ ነው። እና አሁን እዚህ አርት ክለብ የሰራው ባህሪ ወጣቶች በዩኒቨርሲቲ ካምፓስ ውስጥ ከገቡ በኋላ የሚያጋጥማቸው የተለያየ ባህሪያት፣ ወይ ይዘው የመጡት ወይ እዚህ መጥተው አዳፕት ያደረጉትን ኢንፍሉዌንሱን ነው ለማሳየት የሞከሩት። እና በአሁኑ በፋሽኑ ኢንዱስትሪ አሁን የፕሬዝዳንቶቹን የመሪዎቹን ካራክተር እየተባለ አሁን ፖፕላር የሆነ ካራክተር ማሳየት ናው ዴስ እንደ ፋሽን ነው እና እዚህ ግን በአካዳሚ ውስጥ አሁን እኛ እንደ መምህራን እንትን የምንለው ይሄንን የምናሳየው ተማሪዎቹ አላስፈላጊ ባህሪ ወደ ትክክለኛው እንዲመጡ የአርት ክለቡ ይህንን እንደ ትምህርት እንዲወሰድ እንጂ ተማሪ ይሄንን አዳፕት እንዲያደረገው እንዳልሆነ ያንን እንዲገነዘቡ ነው። የበለጠ እነዚህ አጓጉል ባህሪዎቹን በሾምር ከታየ በኋላ ከዛ አጓጉል ባህሪ ሲወጡ በሚቀጥለው አሁን አርት ክለብ መስራት ያለበት አዴክትድ የሆነ ከአዴክሽን ወጥቶ የተሻለ ሲሆኑ፣ እንትኑ ሾ መሆን ያለበት ለውጡን የሚያሳይ መሆን አለበት። መጥራቱን፣ አላስፈላጊ ብሄቪሮች መጥራታቸውን ወደዛ፣ በዛ እቅድ እንዲሄዱ ነው የምንመክራቸው።